ርታየ የኔ ቆንጆ ርታየ፣ እኔ ምልሽ ምን ዓለም ላይ አለኔ? ያረገሰ ሰው የለም አልሽ። ምንድን ነው መከራሽ? እኔ ቆንጆ ምን ነው ቆንጆ፣ እዛብር ስጦታ ነው ልጅ። እንዴ ነው እንደ መከራ የምታይ? አንቺ ብቻ ላይ እኮ አይደለም ይታዩ አይደለም፣ ማስመለስ ነው ይሄ። ደግሞ ተፈጥሮ ጉዳይ ነው፣ እግዚአብሔር ስጦታ ነው። አሜን ብለሽ መቀበል ሲገባሽ እኔ በራሴ መከራ ማሳለፍ አረበስ አረተው አረተው፣ ስንት መከራ ሰው እያሳለፈ ሰው ሀገር የተሰቃየው እግዚአብሔር ይመስገን ይላል። እናንተ መቼ ነው ፈጣሪ የምታመሰግኑት? የተናገርኩት አንድ ጠባላለችን። በነገራችን ሩታውንም በራሳ እየወሰነች አይደለም። ሆይ ሆይ ስለተባለች ነው። በቲክቶክ በውስጥ መስመር አቤት አቤት፣ አፌ ቁርጥ ይበል፣ አፌ ቁርጥ ይበል ነው አልኩ እኮ ኤፍሬም። ዛሬ ያከበርኩ በነገራችን፣ እናንተ ትላንትና እኮ አልተፈጠረ ነገር የለም እኔማ ዋይፋ አልነበረኝም። እንዴት እንደተናደድኩ ብታው፣ ዋይፋ አልነበረኝም ጠፍታ ነበረ። እና ዛሬ ነው አየሁት፣ አልዋሻችሁም። ቪዲዮ ማለት ነው። እና ኤቭራይም እንዴት እንደዚ እንዳለ ንግግሩ ዛሬ ተመቸኝ አልኳቸው። ግን አንድ ጥያቄ ልጠይቅሽ፣ ሩት ታዬ፣ ባልሽ አብርሽ ነው ይሄ ቡችላው፣ የአንቺ ቡችላው ነው አሁን። ደግሞ በፊት አብርሽ ቡችላ ነበር አቤል የሚባል ማለት ነው። አሁን ደግሞ የአንቺ ቡችላ ትንሽዬ ቡችላ ከስርስክርስ ከስር ማጠፋ ቡችላለች። ወይኔ እናቴ፣ ይህኔ አቤልዬ ምን? አይ በነጻ ስለሚኖር እኮ ነው ልጁ እዛ ቤት። አያችሁ አንድ ሰው መደገፍ አለበት ከዛ ቤት ማለት ነው። ስለዚህ መኖር አለበት መብላት አለበት፣ አለቤክራ መኖር አለበት ልጁ። አይፈርድብም አቤልዬ እመቼ ያኔ የምልግን ማለት ነው። ምኑ አንተ ጠንጠራራ፣ እኔ ካልስ እንኳ አልከሳቤል የምትባል ማለት ነው። ሰውዬ፣ ሰላም ውድ ቤተሰቦቼ፣ ሀይ። እነዚህ ሰዎች እኮ በስማ ስንት ውስጥ እንዳያስገቡን። እንዴት ናችሁ ግን ደህናናችሁ? እወዳችሁ፣ እማከብራችሁ ውድ ቤተሰቦች፣ የኔ ጨዋ የዩቱብ ፋሚሊዎች ማለት ነው። በጣም ነው የምወዳችሁ። በዚህ አጋጣሚ ላይክ፣ ሰብስክራይብ የምታረጉልኝ ከልብ አመሰግናለሁ። ይሄ ጥያቄ አደርሱልኝ ማለት ነው ለሩታ ጋይስ። ምን ነው ልጅ መከራ አደረገችው ልጅታ፣ መከራ እኔ ምልሽ ማለት ነው። ዛሬ ነው እንዴ ቤተሰብሽን አስታዋሽ? እኔ ቆንጆ ቤተሰብ ጋ ያዳለሁ። ኔ ኮ እንኳን የእጇን አገኘች ነው የምትለ እናትሽ ለመሰለሽ። ታይ አርፈሽ ተቀመጪ። ለስራ ነው ተገናኛችሁ፣ ስራ ነው የምናቀው። እኛ የእነሱን ግንኙነት አንቀበልም አንፈልግም ብሎ ኮ ሚዲያ ላወጥተዋል፣ ሚዲያ ላኮ ወጥተዋል። ኔ ቆንጆ ኔ ኮ እንኳን አገኘች የነኩ ወይም የኔኮ በውስጣቸው ደስ ብሏቸዋል እንዴ? ምን ሆነሽ ነው? በውስጣቸው እንኳን ሜላት ባለፈው እንኳን ደስ አላችሁ ስትለ ነበር። ያስመሰለች ነው ያስመሰለች ነው። ይህ ነው። ለምን እውነታ እያቃሏ እውነታ ያቃሉ። እንዴት እንደተገናኛችሁ እናትሽ የኔማ ደስ ነው ሚላት። ለምን በጣም ተሰድባለች በአንቺ የተነሳ። ከአንድ አመት ከምናምን በኋላ ቤተሰብ ሄዳለሁ ስትይ አታፍርም? በዛም በሚዲያ ምን አስመጣሽ? የኔ ቆንጆ አረ የማይመስል ነገር ትዳር ሲጀምር ትዳር እንደዚህ ነው እንዴ? ነው ትዳር ይሄ ነው እንዴ? እንደፈለክሽ ወጣሽ፣ እንደፈለክሽ ገባሽ። እስከሚወልድ ባለፈው ወዳ ነፍቷል። አሁን ደግሞ ስጀምር ኩሰት መስይ እስከሚወልድ ሻክም ልትኝ ነው ለቤተሰብሽ። ቤተሰብሽ ቆሚ የሚወድሽ እንዳይ መስልሽ ልጅ ዘሽ ጠጪ አይደብርሽ። እራሱ ይፈሪ ምን ልል ማለት ሚዲያ ላይ ያለው ሁሉም እኮ ይታዝብሻል። የእውነት ይታዘብሻል ሰው የእኔ ትክክለኛ ነው። በነገራችን ለትክክለኛ ነገር ነው የምነግርሽ። እንደሌሎቹ ሌሎቹ አላስቀብጥም፣ አላስመስልም። የጠላኝ ጠላኝ አይመለከተኝ። ማዲሆን ኬራባውት ይነው አደርሱልኝ። ሌላ ነገር ታሸራሽሯል ነበር እንደ እና እኛ እንኳን ታዘምንሽ ታዘምንሽ። እንዴት ና እንጂ በሆድሽ ልጅ ተሸክመሽ አለቤተሰብ አገባ ብለሽ ሚዲያ ላይ ወጥተሽ አለቤተሰብ አለቤተሰብ ፍቃድ ከወንድ ጋይደሽ እዛም ሚዲያ ለወጥቶ ልጄ ለስራ ነው የተገናኙት ብላ እናትሽ እስከምትናገር ድረስ ነው የደረሳችሁት። ገባችሁ፣ ቤተሰብ አይመለከትም ብለሽ በሚዲያ ዋርደሽ፣ ዛሬ ደግሞ በወድ እውነት፣ በወድ ልጅ እዚሽ እንዴት ነው? ቤተሰብ አታፍርም? እኔ አፍራለሁ። ቅርታ አድርጉልኝ፣ ጌታን አፍራለሁ። ምን ብዬ ነው ቤተሰብ ጋ ሄዱ ነው የሚለው። በራሴ እንደኔ ለምን አለነሱ ፍቃድ ገባችሁ እነሱ ታይ ቅርብሽ ልጅ ትምህርትሽ ያዋጣሻል ብሎ ነግሮኝ ከነሱ ጋር ተጣልቼ ወጥቼ፣ ዛሬ ደግሞ ልጅ በወድ ተሸግሜ ቤተሰብ ለዛም፣ በጉራጌ ቤተሰብ ሳይቀላቀል ይመስለኛል መገናኘት ቤተሰብ ጋ መሄድ አይቻልም። እንደዛ ነው ይመስለኛል። ባለአቅም ማለት ነው። እና እኔ በጣም የገረመኝ ሄዳለሁ ሄዳለሁ ባለፈው፣ ሄደሻል። ባለፈው አንቺ ከአብረሽ ጋር ከተገናኘሽ ሻንጣ ወደ አዲስ አበባ ገና ሀይ ብላችሁ ሲጀምሩ በቃ መሄድ መመለስ መሄድ መመለስ የኔ ውድ አንድ ነገር ልንገርሽ ትዳር ቃቃ አይደለም ገባሻ እቃቃ አይደለም በሰው የሚወሰን ነገር አይደለም በሁለታችሁ ካልሆነ በስተቀር እውነት አንቺ የተማርሽ ሰው ብትሆኚ ከአብረሽ ጋ ነው የሚታወሪ እውነት ባልሽ ከሆነ ከአብረሽ ጋ ነው ወንድምም ጋ እላፊ መሄድ አልነበረብሽ ይሄ ደግሞ ከስር ያለው ቡችላ ምንም ስለ ትዳር ማቆ አቤል የሚባል ቡችላ ማለት ነው ቡችላ ብያለሁ። አንተን እንዴት ነው አንተ፣ ከገዛ ወንድም በላይ እኔ ነኝ የማውቀው እኔ ነኝ የምወስነው የምትለው ይደብራል። የእውነት ራስክን ታዝብ። ቁጭ ብለን እንዴ ምን ሆነሃል እንዴ? ጭራሽ ከፍሬም ጋር ግብ ግብ ልጣላ። ትዳር እንደውም አንተ ነው የበጠበጥክ ያለው። በነገራችን አንተ ነው የበጠበጥክ ያለው። የእውነት ነው ላየ ሰው ማለት ነው። እውነት ለናብርሽ የምትቆረቆሩ ከሆነ የሚበጠብጥ እንደውም አቤሎ ከስር ከስር ከገባችሁ ማለት ነው። ሄደ ሄዳሉ ሄዳሉ አለ ይጅራ ነው። ምን ያገባን እኛ። በጀመራም ሮጠሽ የገባሽ አንቺ ነሽ። አሁንም ሮጠሽ የምትወጪ አንቺ ነሽ። የእኛ ለምን ታስጨንቀናለሽ እንዴ? ባልሽ ስሚ። የኮመንቱን ታይ የሚዲያ ሆይ ሆይ እንታይ እውነት እውነት ጭንቅላት ቢኖርሽ ማለት ነው። የሚዲያ ሆይ ሆይ ዝም ብሎ እንደሆነ ለጊዜው ስል እንደሆነ ብታቂ ብትረጪ ትዳርሽን እውነት ትዳር ዘሽ ቢሆን በስነ ስርዓት ትዳርሽን ትማሪ ነበር፣ ሮታ ማለት ነው። ገብቶሻላ ነገሮች ነገሮቹ ማፍታን ነበር ብሽ ያለፈ ነገር ነው። ነጺ ሲጀምር ካብርሽ ጋር እኖራለሁ ብላ አይደለም የመጣችሁ። አንድ ነገር ልንገርሽ፣ ካብርሽ ጋር ተመልሽ እኖራለሁ አይደለም እውነታ እንድወጣላት ነው የዋሻት ነው እስካሁን ከአንቺ ጋር የነበረ ስራ ነው ስላተነበረ ከዛ በዘለለ ደግሞ የሚያስፈራራ እንዲያቆምለት ነው፣ ህዝቡ እንዲያቅላት ነው የወጣችሁ እንጂ ከዚህ ዘልዛላ ጋር ልትኖር አይደለም፣ ነጻ የመጣችሁ እውነታው ይሄ ነው። በተረፈ ግን ትዳር እንዴት በስሜት አይደለም በስሜት ገባሽ፣ በስሜት ልጦጭ ነው አለቅ። በነገራችን ላይ እንደዚህ አይነት እኔ ከዚህ በፊት ብያለሁ፣ የእነሱ ኑሮ ውስጥ ማለት ነው ሆይ ሆይ ብላችሁ ያጋባችሁ እናንተ ናችሁ። ስንቴ ተናግሬያለሁ፣ ስንቴ አሁንም ሮታ በርቺ፣ የእኔ ጀግና የምትሉ አትወዳችሁም። እኔ እሻላለሁ። ትክክለኛ አስተያየት የሚሰጠው እኔ እሻላለሁ። ጋይስ፣ በእርግጥ በዚህ እንደሚጠሩኝ አውቃለሁኝ። ሮታ እስካልተሳደብኩ ድረስ መፍትሄ ነው አስተያየት መስጠትና ወደ